ሰላም ጤና ይስጥልን፣ ክቡራን ዩቲብ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍፃሜው አብራችሁን ቆዩ። የሥርዓተ ምግብ ክፍተትን ለመሙላት ሁሉም ባለድርሻ አካላት እንዲተባበሩ ጥሪ ቀረበ። የኢትዮጵያ ስርዓተ ምግብ መዛባት ችግር ለመቅረፍ ሁሉም የሚመለከታቸው ባለድርሻ አካላት በገንዘብ እና በግንዛቤ ማስጨበጫ ስራዎች እንዲተባበሩ ጥሪ ቀረበ። የኢትዮጵያ ሲቪል ማኅበረሰብ ጥምረት ለስርዓተ ምግብ መስፋፋት ሐሙስ መስከረም 8 ቀን 2017 ዓ ም ጠቅላላ ጉባኤ ሲያካሂድ፣ በአሁኑ ወቅት የሚታየውን የስርዓተ ምግብ ችግር መፍታት የአንዱ አካል ኃላፊነት እንደሆነ እና ትብብር ማድረግ እንደሚያስፈልግ ተገልጿል። የጥምረቱ ሀገር አቀፍ መሪ አቶ አበበ ምሕረቱ ለሪፖርተር እንደገለጹት በ11 የሲቪል ማህበራት የተቋቋመው ጥምረቱ በአሁኑ ወቅት 88 አባላት አሉት። ባለፉት 12 ዓመታት ስርዓተ ምግብን በሚመለከት ሁሉም ማህበረሰቦች ግንዛቤ እንዲኖራቸው ከማድረግ ጀምሮ ድምፅ የመሆን ስራዎች ሲያከናውን መቆየትን ማስታውቋል። የሲቪል ማህበረሰብ ድርጅት ስርዓተ ምግብን በሚመለከት ስራዎች ሲያከናውን፣ ያላቸውን ፋይናንስ በአግባቡ መጠቀም እንዲችሉ በቅንጅት አለመኖር ምክንያት ለአንድ አካባቢ ብቻ የሚውል ፋይናንስ ለማሰራጨት እንደሚያግዝ ተገልጿል። ለረጅም ዓመታት የኢትዮጵያ ስርዓተ ምግብ ፖሊሲ እንዳልነበራት የገለጹ አቶ አበበ፣ ፖሊሲው እንዲዘጋጅ ቴክኒካዊ እና ፋይናንስ ድጋፍ መደረጉንም አስረድተዋል። የስርዓተ ምግብ ችግር የአንድ ሴክተር ወይም የአንድ አካል ስራ አይደለም፣ የሁሉንም መንግስት የመስሪያ ቤቶች እገዛ የሚፈልግ ነው ያሉት የጥምረቱ መሪ ስራው ከፍተኛ ገንዘብ የሚጠይቅ መሆኑን መንግስት ይህንን ታሳቢ ያደረገ በጀት ሊመድብለት ይገባል ብለዋል። የሲቪል ማህበረሰብ ድርጅት በሀገሪቱ የተለያዩ ዘርፎች ያሉትን ክፍተቶች የመሙላት ስራ እንጂ የመንግስት ስራ ተክተው ሊሰሩ እንደማይችሉ ተናግረዋል። ስራው ከፍተኛ ሀብት የሚጠይቅበት ምክንያት ሲያብራሩን በሀገሪቱ የተለያዩ አካባቢዎች የተፈጠሩ ግጭቶች፣ የአየር ንብረት ለውጥ እንዲሁም በርካታ አካባቢዎች ዝናብ አጥር በመሆናቸው ችግሩ የከፋ ስለሚሆን ነው ብለዋል። የዓለም አቀፍ የኢትዮጵያ መንግስት የአመጋገብ ስርዓት ለእድገት ቁርጠኝነትም አጠቃላይ ሁኔታውን በሚመለከት የአብራሩ የሰቆጣ ቃል ኪዳን ስምምነት ፕሮጀክት ዋና ስራ አስኪያጅ ሲሳይ ሲናሞ፣ ባለፉት አራት ዓመታት የአመጋገብ ስርዓት ለእድገት ተግባራዊ ሲደረግ ክፍተቶች መኖሯቸውንም ገልጸዋል። ይህን ችግር ለመፍታት በተለየ ከፖለቲካ ቁርጠኝነት አኳያ መንግስት ከዚህ ቀደም ያልነበሩ ኃላፊነቶችን መውሰዱንም ለሪፖርተር ተናግረዋል። በተጨማሪም መንግስት አጋር ድርጅቶች እንዲሁም ማህበረሰቡ የምግብ እና የስርዓተ ምግብ ችግር ለመፍታት አካባቢያዊ መፍትሄዎችን መጠቀም ሲጀምር ችግሩ በዘላቂነት ይፈታል ብለዋል። የሰቆጣ ቃል ኪዳን ስምምነት በሚመለከት ሲያብራሩ በ2018 ዓ.ም በሁለተኛ በሁሉም ክልሎች በሁለቱም ከተማ አስተዳደሮች ስር በሚገኙ 520 ወረዳዎች ተግባራዊ እየተደረገ እንደሚገኝም ሙሉ በሙሉ በመንግስት ፋይናንስ እንደሚደረግ እና በዘንድሮ በጀት ዓመት ከሶስት ቢሊዮን ብር በላይ መመደቡንም አስረድተዋል። የአመጋገብ ስርዓት ለዕድገት በተገቢ መንገድ ተግባራዊ መደረጉ ለሰቆጣ የቃል ኪዳን ስምምነት የራሱ አስተዋጽኦ እንዳለው በተለይ አጋር ድርጅቶች በማይኖሩበት እና ሌሎች ክፍተቶች ሲኖሩ እሱን ለመሙላት የቴክኒክ እና የፋይናንስ ድጋፍ እንደሚያደርግ ገልጸዋል። ሰላም።